ምሳሌ እኔ ልጅን ምሳሌ ቅድስት እና ተሳካ እያልሽኝ ነው። አይ፣ እና በቃ ተፈጸመ። አልታወቀም። ተረፈች እንዳትይኝ ምንም ያወኩት ነገር የለም። ሆስፒታል ላይ ያደረችው ና ስለሷ ምንም ነገር ማውቃቻ ማለት አላውቅ። ሄደሽ አልጠየቅሽም? ሄጄ ነበር ግን መግባት አይቻልም ብለ ምንም ነገር ማውቃቻ አልኩ። እንግዳውስ አብቅቷል። የታመመች ልጅ ተመርዛ አትድንም። እህቴ፣ እንኳን ደስ አለሽ። ተይው እባክሽ፣ ገና መጨረሻው ሳይታወቅ አልታወቀም። አይደል አልታወቀም። ያው ብሩክ እራሱ መድኃኒቱን ስለሰጣት በጣም ግራ ገብቶታል። በጣም ነው የደነገጠው ብታይ! ያቺ መሰሪ ግን ምንም አስተያየቷ ደስ አይልም። ቅድስት ናት። አው እሷ ምንም አታመጣምሽ። ዋጓን ነው የምንሰጣት። እባክሽ በጣም ግራ ገብቶኛል። አንዴ ተሳካ አልተሳካም ይሁን እላለሁ። አንዴ ደግሞ ተረፈች አልተረፈች። በቃ ዛሬ ደስታ ቀን ነው ስል ጭንቀት ላምታ። ምሳሌ እናት ይሻልሽ ጋ ከዚህ በላይ ማርፈድ ያለብኝ አይመስለኝም። ማለት ስንከረፍፍ ልጅቷን አተናስ ነበርወቅ ጋሼ፣ እኔ ክፍል ና ና፣ ሁሉንም ነገር እነግራለሁ።

ቀድሜ ላስወግዳት ነበር። አለውና አለ አይዞሽ፣ እድል ሌላ ነገር ይዛት መጣለች። አው ዛሬ ሞገስን አገኘዋለሁ በስምሽ ለማዞር ተስማማ። አው ግን ያው አላይደል ሌላ ነገር የሚፈልግ መሰለኝ። ታዲያ ምን ችግር አለው? እሱስ ችግር የለውም። ግን ያው ከብሩ ጋር ያለኝ ነገር መጨረሻው አልታወቀም። መኪናውንም ቤቱን ከመንግስቱ ድርሻውን ከሰጠሽ፣ ና በስምሽ ካዞረልሽ ከሱ ጋር ምናለ አሁ ግን፣ ምን አለ መሰለሽ አንቺ እኮ ተወጀዋለሽ አይደል? ብሩክ እኮ የሚወደድ ባል ነው። እንግዲህ አልሆነም፣ ምን ታደርጊዋለሽ? ንብረቱ እንዲሸጥ አልፈርም እንኳን ብዬው ከቤት ውጭ አላለኝም። ራስሽ ትታሽለት ተወጫለሽ። ግድ ነው። ሁለት ባባረር አንድ አይዝም ነበር ተረቱ። አንቺ ሁለት አባራሽ አንዱ ልትዥ ነው። እንግዲህ ያሳካልኝ። ታዲያ አንገናኝም? አይ አይ አሁን ወደ ቤት መሄድ አለብኝ። ቻው በቃ። ቅድስት ምን ሆነሻል? ምንድን ነው የምትነግሪኝ? እኔ ብዙ ጊዜ እዚህ ቆይቻለሁ። አንተን በደንብ አውቃለሁ። አንተ ጥሩ ሰው ነህ። ቅድስት፣ በጣም ግራ እያጋበሽ ነው። ከዚህ ቀደም እነግራለሁ ያልሽ በዛው እየቀረሽ ነው። ቆይ ምንድነው የሚያስጨንቅሽ? ነገርኝ። ምሳሌ ምሳሌ። ምን? ቅድስት፣ ስለምሳሌ ምን ልትነግሪኝ ነው? እኔ ማለቆ ነገር አለ ስለምሳሌ። ጋሼ፣ ተረጋጋና ነው የምነግርህ። ትንሽ ከባድ ነው። ስሚ፣ ለእኔ እዚህ ምድር ላይ ከባድ ነገር የለም፣ ሊኖርም አይችልም። አንድ ነገር ልንገርሽ፣ ለእኔ ከባዱ ነገር ምሳሌ መታመን የሰማው ቀን። እሺ ስለዚህ ከዚህ በላይ መርዶ ምንም ልትነግሪኝ፣ አንቺም አሁን እኮ ቤት ሂጅ። ብሩክን ቤት ልትሸጥ ስለው ደስ ይለዋል። የምር ነው የሚመስለው፣ ምስኪን

ምንድን ነው የምትነግሪኝ? ሳትጨነቂ የምናገር የምትፈልጉት ነገር ንገሪኝ በግልጽ ምሳሌ ምን ሆናለች ማለት? ምሳሌ እንድትሞት ትፈልጋለች ማለት እንዴት አወቅሽ? አንቺ ስታወራ ሰምቻታለሁ። መድኃኒቱንም በጊዜ እንዳትወስድ ስታደርግ ነበር። ቅድስት ምንድን ነው የምታወሪው? እኔ በሁለታችሁ መሃል ፀብ እንዳይፈጠር ብዙ ሚስጥር ይዤ ቆይቻለሁ። ማሌት ግን ከስተቷ ከመመለስ ይልቅ ይኸው ትናንትና ምሳሌን ገላት ነበር። ቅድስት የምታወሪው ነገር አውቅሸዋል። አዎ በደንብ አውቃለሁ። ማሌትና ነው የፍራታ ከአንድም ሁለት ጊዜ ምሳሌ ለመግደል ሲነጋገሩ በደንብ ሰምቻቸዋለሁ። እና ለምን እስካሁን ያልነገርሽኝ? በቃ ልነግርሽ ስል የሆነ እንቅፋት አይጠፋም። በዛሬ ደግሞ ትጣላላችሁ ብዬ እየፈራው ነው። ምን ማለት ነው? እኔ ከማሌት ጋር እንዳልጣላ ልጄ ምሳሌ መሞት አለባት የለባትም? ለዛ ነው እኮ የምነግርህ እና ትናንት ምሳሌን የመረዘቻት ማለት ናት እያልሽኝ ነው? ሄሎ፣ ሞገስ አለሁ። እንዴት ነህ? አለሁ፣ ደህና ነኝ። እስኪ ቆይ ለብሩክ ልንገረውና ወይ ደግሞ አብረን እናገኘለን። ችግር የለውም። ያው ላይለቀኝ ይችላል ብዬ ነው። እንደፈለግከው በላው። ግን ቶሎ የሚለቀኝ ከሆነ እመጣለሁ። ለመቆም እንኳን ቸኮልክ። አትቸኮል። በቃ ቻው። እሺ፣ ቆይ ትናንት ማለት እንደመረዝቻት አንቺ በምን አወቅሽ? አንተ ቤት ውስጥ እኮ ምን እየተካሄደ እንዳለ እኮ አይገባህም። ቅድስት ነገር አታወሳስቢ ቶሎ ንገርኝ ጋሺ ተረጋጋ የማትረጋጋ ከሆነ እኮ ሁሉንም ማዳመጥ አትችልም። እሺ ረጋ ብያለሁ ቆይ እንዴት ልትመረዛቻለች ዶክተሩ እኮ የምግብ መመረዝ ነው አለኝ የምግብ አዎ የምግብ እና አንቺ ንሽ የመረዝሻት እያልከኝ ነው አላልኩሽም ቅድስት አንቺ ሆን ብለሽ ምሳሌ ለመጉዳት እንደማታስቢ እኔ በደንብ አውቃለሁ ይህንን ማሌትና ስታደርግ የምትችለው እኔ ምንም አላደረግኩም ቆይ ቅድስት ተረጋጊና፣ ያየሽውን የሰማሽውን ሁሉን ነገር ንገሪ እባክሽ። ቅድስት አንድ ቀን ማህሌትና የፍራታ መኝታ ክፍል ውስጥ ቁጭ ብለው ሲያወሩ ሰምቻቸዋለሁ። እሺ፣ ሌላስ? ቤትና መኪናው የሚሸጠው በምሳሌ ምክንያት በመሆኑ እሷ ብትሞት አይሸጥም ሲሉ ሰምቻቸዋለሁ። አንድ ቀን ደግሞ ማህሌት መድኃኒቱን ስትቀይር አይቻታለሁ። የምሳሌን መድኃኒት? አዎ ጋሺ። በአይንሽ አይተሽ? አዎ፣ ምን ያስዋሸኛል? እኔን የጠሉኝም ስላወቅሁባቸው ነው። ከዚህ ቤትም እንደወጣ ይፈልጋሉ። አንቺ ልጅ ዛሬ ቆም፣ ምንድንም ታወሪው እኔ የሆነውን ነው የምነግርህ። ወምላኬ እኔ ይህን ማመን ይከብደኛል። አይሆንም። ትናንት ምሳሌ የታመመችው ወይ ምግብ ውስጥ ወይ መድኃኒት ውስጥ መርዝ ጨምራበት ነው የሚሆነው። ችግር የለውም ግን ለምን ይሄን ሁሉ ነገር እስከዛሬ አልነገርሽኝም? ምክንያቱም ቅድም ነገርኩክ። አሁን ከቻልክ ምንም እንዳልተፈጠረ። አሁን ቅድስት ይሄን ነገር ስለነገርሽኝ አመሰግናለሁ። ከዚህ በኋላ ያለው ውሳኔ ግን የሚሆነው የራሴ ነው። ጋሼ ተረጋጋ። በስሜት የማይሆን ነገር ካደረግ ምሳሌን አስባት። ያላንተ እኮ ማንም የላትም። ምሳሌ መረጋጋት አለብን። ምሳሌ ማሳከም አለብን። ሌላ ችግር ውስጥ መግባት የለብም። አሁን ምሳሌን መጠበቅና ምሳሌ ማሳከም ላይ ብቻ ነው ትኩረት ማድረግ ያለብን። ወይኔ ብሩክ፣ ቆይ ገላትስ ቢሆን ምሳሌ አጥቻት ቢሆንስ ልጅን አጥቻት ቢሆንስ። በቃ ይህ ፈጣሪ ጠብቋታል አሁን ማለት ስትመጣ መረጋጋት ነው ያለብን። ምንም እንደተፈጠረ ማሳየት የለብንም። እግዚአብሔር ጠብቋት የለ ምኑም ጠብቃት። ልጅና ጥጃት ቢሆንስ ይሁ ልታረጋግተን ነው ማለት ማናገርም ያለብት ምን ስለ አጠፋሽ ቀይምሻለሁ? ነው አንቺ? ነሽ በጣም ጥሩ ሰው ነሽ። እያሾፍክብኝ ነው እንዴ? ጥሩ ሰው መሆንሽን ትጠራጠሪያለሽ እንዴ? አይቶ በቃ አኩሻኛል። ንብረቱ አይሸጥም ስላልኩኝ ነው አይደል? እሱን ኮ- ከጨረስን ቆየን። ደግሞ እንደዚህ አይነት ነገር በልጅ ፊት እንዳትናገሪኝ። ቅድስት ቅድስት፣ ምሳሌን ወደ መኝታ ክፍል አስገባት። ታውሪ የምትለኝ ምን እውነት ነው? ምሳሌ ሴኔ ልጅ አይደለችም? ለምን እንደዚህ ትላለህ? ይገርማል። የሰው ነገር ሆድና ምድጃ የማይችለው የለም አሉ። ለማንኛውም አሁን ምን ወሰንክ? በምን ጉዳይ? የቤትና የመኪናውን ሽያጭ ነው። ይህም ቤት እኮ አንቺ አልሰራሹ። መኪናውን ቢሆን ደግሞ አንቺ አልገዛሹ። አልገባኝም። እና ምን? ስለዚህ አይመለከትሽም። ምን? አዎ ምሳሌ ደህና ነሽ ቅድስትዬ? ውዬ፣ እኔ እናት አሁን ደህና ነኝ። ውዬ የእኔ ጣፋጭ ነው እኮ እንዳንሽ፣ ግን ትንሽ ትንሽ ግሩሬን እያመመኝ። አይዞሽ የእኔ ውድ የእኔ ጣፋጭ፣ ጎበዝ አባት ስላለሽ ምንም አትሆኝም። እሺ ቅድስትዬ፣ ውዬ ምሳሌ። ለምን እናት ያትሆኝ ምን? ለምን እናት ያትሆኝ ምን? እንደ መሀል አይተስ አልፈልጋትም፣ በይ መሀሌት። እንዳትሰማሽ። የውነት ነው። ለምን እናት ያጩኝ? ለጋሼ ንገሪዋ እናቴ ትሁን ብለሽ። እሺ እነግረዋለሁ። እንዴ ጭስ ቀልድ ነው።

በንብረት ላይ መብት እንዲኖረኝ ፈርመህ እንዳገባኝ ረሳ? እና ልክሽ። በዛ ላይ ቤቱ እኔ ከገባው በኋላ ነው ያደስካ። ከሰሽ ታዲያ ምን አማራጭ አለኝ? አንቺ ግን ቆይ፣ ምን አይነት ጨካኞች ሰው ነሽ? አንድ ነገር ማውቅ አለብኝ። ክስ ከተጀመረ አንድ አመት ወይም ሁለት አመት መጨረሱ አይቀርም። እስከዛ ድረስ ደግሞ ምሳሌ አትኖርልንም። እጅል ሰው ነው። ከጅል እንዳታመልጥ ነው አልሽ። እርግማኑ ይደርሳል። ይልቅ ምሳሌ እንዳታጣት ባትዘገግ ይሻላል። ሞገስም መኪናውን ገዛለሁ ብሏል። እንዴት አይነት ጥሩ ጓደኛ ነው ያለ። እባክህ ስለ አዝንሽላት ነው በመዳይት ፋንታ። አዎ አዝንሽላት ነው። ምሳሌ እንዴት አደርሽልኝ? ደህና ነኝ። ከትላንት ለውጣለሁ ዛሬ። አዎ ታሽሎኛል። ቅድስት እኮ መጣ አብራኝ ያደረችው አብረሽኝ ተኝ ብለሻት ነው። አይ ይኸውልሽ፣ ቆንጆ ዛሬ ትምህርት ቤት የምሄድ የለም። ከሆስፒታል ቀጥሯችን በኋላ ሳዝናነሽ ነው ሙሉሽ። ማለት አብራን ትሄዳለች? አይ፣ ብቻችን እኔ እና አንቺ ብቻ። ቅድስት አብራን ትሄድ ቤቱን ማን ይጠብቀዋል? አባዬ፣ አንድ ነገር ልንገርህ። ምን ምሳሌ? እ ቅድስት ምንድነው ቅድስት? ምን አድርጋሽ ነው? አይተው በቃ አባጌ ሚስጥር መጠበቁ ነው። አባጌ አቤት፣ ምሳሌ ይ አባጌ፣ ወይ ምሳሌ። መች ነው ግን ሆስፒታል የምንሄደው? በቅርብ በቅርብ ቀን እሺ። እኔ ልሽ ጠንካራና የማይበገር አባት ነው ያለሽ። አሳክምሻለሁ፣ እሺ

ኧረ እትየውም ቀረ። አቤት እትዬ፣ ተናናቅና ወሬ አቃበልሽ ዝም አልኩሽ፣ ገንዘቤን አላመጣሽ ዝም አልኩሽ። አንቺ ምን ታደርጊ ገንዘብሽን ሰርች ይመልስልሻለሁ ሲሉ ሰምተሻል? ድሃ አንቺ መቶ ሺህ ብር ለማግኘት መቶ ዓመት ይፈጅብሻል፣ ዘገምተኛ። እሺ ለምንድን ነው የጠራሽኝ? ምን አገባሽ ዝም ብለሽ አትቆሚ? እሺ የት ሄደው ነው እነ ማን? ብሩክና ልጁ ምሳሌን ማለትሽ ነው እና ሌላ ልጅ አለ ነው ወልደሽለታል ፍለታል አረ ይቅር ይበልሽ ራሽን ይቅር ይበልሽ እንጂ እኔማ ምን ሰርች ምግብ ላቅርብ ስንት ማንኪያ መርዝ ጨመርሽበት አረ ይቅር ይበልሽ ምንድነው አስር ጊዜ ይቅር ይበልሽ የምትይኝ ነባሽ ትሰሪያለሽ ወረኛ ይቅርታ ደግሞ ብሩክን ንብረቱ ላይ የለችንበት እንበላት ያልሽ አንቺ ነሽ ስለምን ንብረት ነው የምታወሪው? እዚህ ቤት እየተመካከራችሁ አይደል እስታቃጥሉኝ የሚኖራችሁት እኔ አላውቅም መውደቂያሽ እንፈልጊ። እስር ቤት ይበሰብሳታል። እሺ ነሄንካሲያንሹ ደረጉስትይ ደና ጠረን እንዳለ ት ወይ ክፋሽን ይዘሽ ታሸችኛለሽ ክርፋታ ስደም ሰጥሻለሽ። ከዛ ይህ ደግሞ ትቀንሽባታለሽ። የቀነሹ በዚህ ሰዓት አባሽ ይመጣል። አንብባው ለሂድ ስለሆነ ነው በዚህ ጨለማው ቤት ነው አስብልሻለሁ እያልከኝ ነው ነሽ ጅቦች እኮ አሉ ከዚህ በኋላ እናትሽ አይደለም ስነ ስርዓት ማለት እኔ እንደፈለግሽ መናገር ትችላለሽ ምሳሌ ግን አንዲትም ቃላት እንድትናገር አልፈልግም አንቺ ድሮንም እናቷ አልነበረችም ለማንኛውም ወረቀቱን አንብበው ምሳሌ ትንሽ ወደ ክፍልሽ ወረቀት? አዎ፣ ይሄ ደግሞ የክስ ወረቀት። አዎ ምንም ሃብቴ የለሽም፣ አላውቅሽም አይደል ያልከኝ? ይህንን ደግሞ ፍርድ ቤት ቁመት ደግመዋለ። ሀብቴን ንብረቴን ከሸጥኩ ከእኔ ጋር ልትኖሪያች ሆነ እንግዲህ። እኔን ከማግባች በፊት እኮ አንች ምንም አልነበረሽ። እሱ ታሪክ ነው አሁን ግን ቤቱን፣ መኪናው ሆነ ጋራችን ነው። ታይ ማለት በህይወትሽ የሚቆጭሽ ነገር እያደረግሽ ይህንን ተረተረት ለታማሚ ልጅ ንቅራትሽ እባክሽ ማለት እባክሽ። ሁሉም ሰው ይፈተናል። እኔ ደግሞ የተፈተንኩት በምሳሌ ነው። ምን ያደረክ ነው? እባክሽ ማለት እየለመንኩሽ ነው ምሳሌ እንዳድናት ብቻ ፍቀጂልኝ። አንቺ ንብረት ከተካፈልሽኝ

አንድ ነገር ላሳይሽ። ቅድስት! ቅድስት! አቤት ጋሽ ማሌት! ማሌት! እንግዲያውስ በደጉም በክፉም ጊዜ ከእኔ ጋር ለመኖር የገባሽውን ቃል አፍርስሻል ለእሱም ምክንያት የሆነው ደግሞ ይህ ሀብት ሊሸጥ ነው። ከእኔ ይልቅ ንብረቴ፣ ከልዤ ይልቅ መኪኔን ወደሻል። ጋሽ፣ ተረጋጋ አልገባሽም። በደንብ እንዲገባሽ ይህን ወረቀት አንበቢዋ ያዥ ሰው ማለት እንዲህ ነው። እሺ፣ እኔ ደደመስይሽ ንባደር ምሳሌ ትሞትልሽ አንቺ እርጉም። አንቺ በምሳሌነት ልትተኪ፣ አየሽ? እኔ እንዲህ ነኝ። እሺ። ኧረ ጋሼ፣ እራሷን ስታወድቃለች እኮ። አንቺ አንብቤ፣ ይሄ ምን ይላል? ኧረ ጋሼ ተረጋጋ፣ እራሷን ስታወድቃለች እኮ። ቆይ ምን ቢሆን ነው? አንቺ ደግመሽ ጆሮ